ሰላም፣ የሜሪ ቤተሰቦች ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ዛሬ ወሳኝ የሆነ ቪዲዮ ይዤላችሁ መጣሁት። እንዴት ተወዳጅ እንደምትሆኑ በዚህ ቪዲዮ እማሳያችሁናል ማለት ነው። በመጀመሪያ ሰውን ስታገኙ በፈገግታ በሳቅ በደስታ ማግኘት መቻል አለባችሁ። ምክንያቱም ሰውን ኮስተር ብላችሁ ካገኛችሁት እየታወቀ ነው። የሚያወራው ነገር እራሱ ሊጠፋበት ይችላል። ስለዚህ ሰው ስትገናኙ ፈገግ ብላችሁ በጥሩ ፈገግታ በመቀበል የእናንተ ደስታ እዛ ሰው ላይ የሚገባ ይሆናል ማለት ነው። ስለዚህ ተወዳጅ ያደርጋችኋል ማለት ነው። ሁለተኛው ደግሞ የምታወሩትን ሰው በደንብ አድርጋችሁ በጥሞና ማዳመጥ አቴሽን ሰጥታችሁ የሚያወራውን ነገር በስነ ስርዓት ማዳመጥ። እሱ እያወራ እናንተ አቴሽናችሁ ሌላ ቦታ ከሆነ፣ አይኗችሁ ቁልጭ ኩልጭ የሚል ከሆነ ምቾት አይሰማው፣ ገብቷችሁ ለምታወሩት ሰው ወይም ምቾት አይሰማትም። ከቻላችሁ እንደሆነ አይን አይኗን እያያችሁ እንደምታዳምጡት እርግጠኛ እንደሆነ እንዲያቅ፣ ያንን በማድረግ ተወዳጅ እንድትሆኑ ይረዳቸዋል ማለት ነው። መሆን ትችላላችሁ። ሶስተኛው ነገር ደግሞ ርቀት መጠበቅ። ርቀት መጠበቅ ማለት ላይክ ቶሎ በፍጥነት የተዋወቃችሁትን ሰው ላይክ ሶስት ቀንም አራት ቀንም ያወቃችሁትን ሰው ሄዳችሁ ጥምጥም ማለት ልክ ረጅም ጊዜ እንደምታውቁት ሰው ምናምን ነገር ነው። ይሄ እንድንወደድ ያደርገናል። ማድረግ ያለብን ገና ነን በደንብ ስላልተዋወቅን፣ በስነ ስርዓት ሰላምታ፣ እርቀታችንን ጠብቀን ያን ሰው ሰላም ማለት አለብን። ይሄ ነው የሚያስወድድን። ስለዚህ ተወዳጅ አድርገናል ማለት ነው። አራተኛ ነገር ደግሞ በንግግር ውስጥ ማሳተፍ። ለምሳሌ እናንተ እሱ የሚያወራውን ነገር መለሳችሁ በሚናገረው ነገር ላይ ምን ሀሳብ እንዳለው ወይም ደግሞ የሚናገረው ነገር እንዴት እርግጠኛ እንደሆነበት እርግጠኛ ነው ወይ የሚለውን ብቻ እሱ ያወራውን ነገር እናንተ በደንብ እንደሰማችሁት እንድታረጋግጡለት ወይም ደግሞ እንደሰማችኋት እንድታረጋግጡላት። ማሳተፍ ማለት መናገር፣ መጠየቅ። ምን ሀሳብ አለህ በተናገርከው ነገር ላይ፣ ምን ሀሳብ አለሽ አሁን በተናገርሽው ነገር ላይ የሚለው ነገር እንዳትረሱ። ተወዳጅ ያደርጋችኋል ማለት ነው። ተወዳጅ መሆን ትፈልጋላችኋል። ስለዚህ ስማርቱ ማለት ነው። ስማርት ከሆናችሁ ተወዳጅ ነው የምትሆኑት ማንኛውም ቦታ ላይ። ስለዚህ እንዳትረሱ። ሌላኛው ደግሞ በመጨረሻ ደግሞ ተወዳጅ የሚያደርገን ምን እንደሆነ ታውቃላችሁ? ሌላኛው እውነት ለመናገር መመሰጋገን መመሰጋገር፣ ስላችሁ ማመስገን፣ ላይክ እንዴት ነው? ለምሳሌ ኦፍ ያነሳከው ሀሳብ በጣም ቆንጆ ነው፣ ቴንክ ዩ በእውነት እንደዚህ አሪፍ ሀሳብ ስላነሳ በጣም ተደስቻለሁ አመሰግናለሁ ማለት ሀሳቡን እንደወደዳችሁት በደንብ አርጋችሁ መንገር ደስ ደስ ነው የሚለው፣ ደስ ደስ ነው ይባሉ አይ ነው ያሰው ደስ ይለዋል። ስለዚህ ማመስገን የተናገረው ነገር ባሊው እንዳለው መናገር ማለት ነው። ሌላኛው ነገር ደግሞ ስት ሰነባበቱ ደግሞ ወሳኝ ነው፣ ወሳኝ ነው። ዋናው ምን ታውቃላችሁ? ከመጀመሪያ ይልቅ ስንብት ነው። ስንብት ሲያምር ያቀራርባል። መጨረሻውን ማሳመር ግድ ግዴታችሁ ነው ማለት ነው። እንዴት ነው የምናሳምረው ካላችሁኝ፣ ለመጨረሻው የነበረን ቆይታ በጣም ደስ ይላል፣ ስላገኘው በጣም ደስ ብሎኛል፣ የማትረሳነክ በማለት